በስማአብ አብ ወመንፈስ ቅዱስ አህዷ አምላክ። የዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ስለተደረገው ሰርግ በሶስተኛ ቀን የገሊላ ክፍል በምትሆን በቃና ሰርግ ሆነ። የጌታችን ኢየሱስ እናትም በዛች ነበረች። ጌታችን ኢየሱስ እና ደቀ መዛሙርቱ ወደ ሰርጉ ታደሙ። ስለ እናቱ ምልጃ የወይን ጠጁም ባለቀ ጊዜ እናቱ ጌታችን ኢየሱስን የወይን ጠጅ እኮ የላቸውም አለችው። ጌታችን ኢየሱስም አንቺ አንቺ ሆይ ከአንቺ ጋር ምን አለኝ ጊዜ ገና አልደረሰም አላት። እናቱም ለአሳላፊዎቹ የሚላችሁን ሁሉ አድርጉ አለቻቸው። ስለ መጀመሪያይቱ ተአምር በዛም እንደ አይሁድ ልማድ የሚያነጹባቸው ስድስት የድንጋይ ጋኖች ነበሩ። ከእነርሱም እያንዳንዱ ሁለት ወይም ሶስት እንስራ ይዙዝ ነበረ። ጌታችን ኢየሱስም ጋኖቹን ውሃ ሞሏቸው አላቸው። እስከ አፋቸውም እስከ ላይ ሞሏቸው። አሁንም ቅዱስና ወሰዳቸው ወስዳችሁ አሁንም ቅዱና ወስዳችሁ ለአሳዳሪው ስጡ አላቸው። ወስደው ሰጡት። አሳዳሪውም ያን የወይን ጠጅ የሆነውን ውሃ ቀምሶ አደነቀ። ከወዴት እንደመጣ አላወቁም፣ የቀዱት አሳላፊዎች ግን የወይን ጠጅ የሆነውን ያን ውሃ ያውቁ ነበር፣ ውሃውንም የሞሉ እነርሱ ነበሩና። አሳዳሪውም ሙሽራውን ጠርቶ ሰው ሁሉ መልካሙን የወይን ጠጅ አስቀድሞ ያጠጣል ከጠገቡ በኋላም ተርታውን ያመጣል። አንተ ግን መልካሙን የወይን ጠጅ እስካሁን አቆየህ አለው። ጌታችን ኢየሱስም በቃና ዘገሊላ ያደረገው የተአምራት መጀመሪያ ይሄ ነው። ክብሩንም ገለጠ፣ ደቀ መዛሙርቱም አመኑበት። ወደ ኢየሩሳሌም ስለመውጣቱ ከዚያ በኋላ እርሱና እናቱ ወንድሞቹና ደቀ መዛሙርቱ ወደ ቀፍርናሆም ወረዱ። በዚያም ብዙ ያይደለ ጥቂት ቀን ተቀመጡ። የአይሁድም የፋሲጋ በዓል ቀርቦ ነበረ። ጌታችን ኢየሱስም ወደ ኢየሩሳሌም ወጣ። በቤተ መቅደስ በሬዎችና በጎችን፣ እርግቦችንም የሚሸጡትን፣ ገንዘብ ለዋጮችም ተቀምጠው አገኘ። የገመድም ጅራፍ አበጀ። በጎናችንና በጎችና በሬዎችን ሁሉንም ከቤተ መቅደስ አስወጣ። የለዋጮቹንም ገንዘብ በተነ፣ ገበታዎቹንም ገለበጠ። እርግብ ሻጮችም ይህንን ከዚህ አወጡ፣ የአባቴን ቤት የንግድ ቤት አታድርጉ አላቸው። ደቀ መዛሙርቱም የቤት ቀናት በላኝ የሚል ቃል ተጽፎ እንዳለ አሰቡ። ስለ መሞቱና ስለ መነሳቱ። አይሁድም መልሰው ይሄ የምታደርግ ምን ምልክት ታሳያለህ? አሉት። ጌታችን ኢየሱስም ይህን ቤተ መቅደስ አፍርሱት፣ በሶስተኛ ቀን አነሰዋለሁ ብሎ መለሰላቸው። አይሁድም ይህ ቤተ መቅደስ በአርባ ስድስት ዓመት ተሰራ፣ አንተ በሶስት ቀኖች ውስጥ ታነሰዋለህን? አሉት። እርሱ ግን ይህንን የተናገረው ቤተ መቅደስ ስለተባለው ሰውነቱ ነበር። ከሙታን በተነሳ ጊዜ ደቀ መዛሙርቱ ስለዚህ እንዴት ነገራቸው አሰቡ። በመጽሐፍት ቃልና ጌታችን ኢየሱስ በነገራቸውም ነገር አመኑ። በበዓሉ ውስጥ ብዙዎች ስለ ማመናቸው። ጌታችን ኢየሱስም በፋሲካ በዓል በኢየሩሳሌም ሳለ ብዙ ሰዎች ያደረገውን ታምራት ባዩ ጊዜ የሰሙ አመኑ። እርሱ ጌታችን ኢየሱስ ግን አያምናቸውም ነበር፣ ሁሉን እያንዳንዱን ያውቃልና። የሰውም ግብሩና ሊቀ ሊነግሩት አይሻም፣ እርሱ በሰው ያለውን ያውቅ ነበርና። የዮሐንስ ወንጌል ምዕራፍ ሶስት ፈሪሳዊ ኒቆዶሞስ ወደ ኢየሱስ ስለመምጣቱ ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዶሞስ የተባለ አንድ ሰው ነበር። እርሱ በሌሊት ወደ ጌታችን ኢየሱስ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከእግዚአብሔር ዘንድ እንደመጣ እናውቃለን። እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርገውን ይህንን ታምር ሊያደርግ የሚችል የለምና። ጌታችን ኢየሱስ መልሶ እውነት እውነት ልሃለሁ፣ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ለማየት አይችልም አለው። ኒቆዶሞስም ሰው ከሸመገለ በኋላ ዳግመኛ መጎለድ እንደምን ይቻላል? ዳግመኛ ይወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታችን ኢየሱስን መልሶ እንዲህ አለው እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከስጋ የተወለደ ስጋ ነውና፣ ከመንፈስ የተወለደ መንፈስ ነውና። ስለዚህ ዳግመኛ ልትወልድ ይገባቸዋል ስላለውህ አትደነቅ። ንፋስ ወደ ወደደው ይነፍሳልና ድምፁንም ተሰማለህ፣ ነገር ግን ከየት እንደሚመጣ ወደ የትም እንደሚሄድ አታውቅም። ከመንፈስ የሚወለድ ሁሉ እንዲሁ ነው። ኒቆዶሞስ መልሶ ይህ ሊሆን እንዴት ይቻላል አለው። ጌታችን ኢየሱስ መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴት ይሄንን አታውቅም አለው። እውነት እውነት እልሃለሁ የምናውቀውን እንናገራለን፣ ያየነውን እንመሰክራለን፣ ነገር ግን ምስክርነታችን አትቀበሉትንም። በምድር ያለውን ስንነግራችሁ ካላመናችሁኝ በሰማይ ያለውን ብነግራችሁ እንዴት ታምኑኛላችሁ? ከሰማይ ከወረ ከወረደው የሰው ልጅ በቀር ወደ ሰማይ የወጣ የለም፤ እርሱም በሰማይ የሚኖር ነው። ሙሴ በምድረ በዳ እባቡን እንደሰቀለ የሰው ልጅም እንዲሁ ይሰቀል ዘንድ አለው። ያመነበት ሁሉ ለዘላለም ሕያው ሆኖ እንዲኖር እንጂ እንዳይጠፋ በእርሱ የሚያምን ሁሉ የዘላለም ሕይወትን እንዲያገኝ እንጂ እንዳይጠፋ እግዚአብሔርም አንድያ ልጁን ቤዛ አድርጎ እስኪሰጥ ድረስ ዓለሙን እንዲህ ወዶታልና ዓለም በእርሱ ይድን ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና በእርሱ ያመነ አይፈረድበትም በእርሱ ያላመነ ግን ፈጽሞ ተፈርዶበታል በአንዱ በእግዚአብሔር ልጅ ስም አላመነምና። ፍርዱም ይሄ ነው፤ ብርሃን ወደ ዓለም መጥቷልና ሰውም ስራውን ክፉ ስለሆነ ከብርሃን ይልቅ ጨለማ መርጧልና። ስራው ክፉ የሆነ ሁሉ ብርሃን ይጠላልና፣ ክፉ ስለሆነ ስራው እንዳይገለጥበት ወደ ብርሃን አይመጣም። እውነት የሚሰራ ግን ስራውን ይገልጥ ዘንድ ወደ ብርሃን ይመጣል፤ ስለ እግዚአብሔርም ብሎ ይሰራልና ጌታችን ወደ ይሁዳ ምድር ስለመሄዱ ከዚያ በኋላ ጌታችን ኢየሱስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ሄደ በዚያም እያጠመቀ አብሯቸው ተቀመጠ ዮሐንስም በዮርዳኖስ ማዶ በሳሌሜም አቅራቢያ በሄኖክ ያጠምቅ ነበር በሄኖን ያጠምቀ ነበር በዚያም ብዙ ውሃ ነበርና ብዙ ሰዎችም ወደ እርሱ እየመጡ ያጠምቃቸው ነበር። ዮሐንስ ገና ወደ ወህኒ ቤት አልገባም ነበርና። ስለ ማንጻት የተደረገ ክርክር። ከዚያ በኋላ በዮሐንስ ደቀ መዛሙርትና በአይሁድ መካከል ስለ ማንጻት ክርክር ሆነ። ወደ ዮሐንስም ሂደው፣ መምህር ሆይ፣ በዮርዳኖስ ማዶ ካንተ ጋር የነበረ አንተም የመሰከርክለት እርሱ እንሆ ያጠምቃል ሁሉም ወደ እርሱ ይሄዳሉ አሉት። ዮሐንስም መልሶ እንዲህ አለው፣ ሰው ከሰማይ ካልተሰጠው በስተቀር እርሱ ራሱ ጸጋን ገንዘብ ሊያደርግ ምንም አይቻልም። እኔ ክርስቶስ አይደለሁም፣ ነገር ግን በእንድ ሰብክለት ከእርሱ ከርሱ በፊትም ተልክ ያለው እንዲያልኳችሁ እናንተ ራሳችሁ ምስክሮች ናችሁ። ሙሽራ ያላቸው ሙሽራ ነው ቆሞ የሚሰማውም የሙሽራው ሚዜ ግን በሙሽራው ቃል እጅግ ደስ ይለዋል። የእኔ ደስታ አሁን ተፈጸመች። የእርሱ ትበዛለች፣ የእኔ ግን ታንስ ዘንድ ይገባል። ከላይ የመጣ ከሁሉ በላይ ነው። ከምድር የተገኘ ምድራዊ ነው፣ የምድሩም ይናገራል። ከሰማይ የመጣ ግን ከሁሉ በላይ ነው። ባየውና በሰማው ይመሰክራል። ነገር ግን ምስክርነቱ የሚቀበል የለም። ምስክርነቱን የተቀበለ ግን እግዚአብሔር እውነተኛ እንደሆነ አተመ። እግዚአብሔር የላከው የእግዚአብሔር ቃል ይናገራል። እግዚአብሔር መንፈሱን ሰፍሮ አይሰጥምና፣ አብ ልጁን ይወዳል እና ሁሉም በእጁ ሰጠው። በወልድ የሚያምን የዘላለም ሕይወት አለው። በወልድ የማያምን ግን የእግዚአብሔር የቁጣ መቅሰፍት በላዩ ይኖራል እንጂ ሕይወት